አልፈልግማ! ለምን እንዴት? እኔ ሰጥ ሳታማክረኝ ትገዛለህ ማለት ነው? በቃ ደስ ብሎኛል። ምክንያቱም የደሴ ታክሲ በጣም ከባድ ነው። አሰላሙ አሌይኩም ወራህመቱላሂ በረካቱሁ ሰላም ሰላም ዳወል ንዲስ አይነቶ ብቻንአል ጓደኞቻችንና ተከታታዮቻችን እንዴት ናችሁ ሰላም ናችሁ ከኛ ጋር ሰላም ነው አልሐምዱሊላህ ባለፈው እንዳያችሁኝ እንግዲህ የሆነ መኪና ሰርቄ ነበረ ታስሬ ገና እየወጣሁ ነው ያው እስር ቤት ቆይት ብዬ ያው ሶስት ቀኔ ምናምን ሰውዬው መጥቶ አሳስሮኝ ገና እየወጣሁ ነው ነውና አሁን ገና ተፈትቼ ሳዳን ለማግኘት መጥቼ እዚህ እየጠበኳት ነው ብላችሁ ደስ ይለኝ ነበረ ግን ውሸቴ ነው አልታሰርኩም የታሰርኩ እንዳይመስላችሁ አልታሰርኩም። ሰው መኪና ገዝቶ ሰርፕራይዝ ያደርጋል። አሁን እኔ ገዝቼ ፕራንክ አረጋለሁ። እንዳይደረግም እኮ ኖር ነ የራሴ ስራ እየገረበ ነው እና አሁን ነግራ ነው ገዝቼው እንደሆነ እና እንግዲህ ትላንት ሰርቄው እንደሆነ ነው የነገርኳት። በጣም በዛው ተናዳ ቆጥታ ያለች እና ዛሬ እንግዲህ አሁን ሌላ ቦታ ሳት ድሬ ጀመጥቻለሁ። ለድሪስ ብቻ ነው የነገርኩት። እድሪስን ደግሞ ከኋላ ይስራ ጋጨኘ አለሁኝ። እድሪስ ብቅ በል እንጂ ካሜራ፣ ይህን ያህል ይሻሻል ማለት ነው? ብቅ በል እስኪ፣ ናሽ ብቅ በል ተናዳለያ፣ ትላንት ተቆጥታለያ። እየተደበቀ ነው ወደኋላ እንዲህ እያለ፣ ካሜራ ጠል ሆኗል በጣም እና ሰአድ እየመጣች ነው። እና እስኪ ሰርፕራይዝ ልናድርጋት፣ እንግዲህ አንዴ ፕራንክ ይበቃል መሰለኝ። እኔ እንኳን ለቀጥለው ነበረ የሆነ ሰው አምጥቼ ምናምን እንኳ እንድሰጠኝ ምናምን ደስ ይላል ነበር ነገሩ። አች እንዳውም መጣች! አዎ እየመጣች ነው። እዚህ እዚህ እዚህ እዚህ እዚህ እዚህ ድጋሜ ሰርቃት አረላ

ይሄ ሁለት ነው። አንድ አይነት ሁለት መንጃ ፈቃድ ነው ያለኝ። እንዴት ሁለት መንጃ ፈቃድ? ይሄ ባጃጁ ነው፣ ይሄኛው ደግሞ የመኪና ነው። እስኪ መኪና ነው ነው። ለማንኛውም ሁለት ነው። አንድ የታክሲ ነው፣ አንደኛው የመኪና ነው። ገባ አሁን በሁለት ሺህ ብር

ላ አብሬ ልደብደብል ማን ይደብደብሻል? ሲጀመር እኔ ሲቀር ነው። ሰርቀሃት እንዳላደለ ገብቶኛል። ወይ ተከራይ ተዋን ነው ብያለሁ። ጠይቄዋለሁ እኮ ደጋግሜ። ማለት ከጓደኛ በቃ ሰማቸውን ነው ነው አልፈልግማ ያስቀም ለዝህ እኮ ነው እኔ ሰርፕራይዙ እንድችል ፕራንክ ያደረግኩት ነው። አይደለም ይሄን ፕራንክ እናወቃለሁ። መኪናውን ገዝቻው ነው፣ ምክንያቱም ሳትነግረኝ ሳትነግረኝ አትገዛውም። ለምን እነግርሻለሁ? መኪና ፈልጋለሁ ብለሽ ምስክርነት ደግሞ ቪዲዮ ላይ ነው ያለሽው አንቺ ራስሽ ማለት ነው እና እና የዛን ሰዓት የውሸቴ ነው። አሁን ለምን ውሸት ብሎ ነገር የለም። የሆነ ሰዓት እንደውም ታስታውሳላችሁ፣ ጀማል ጋር የሰራው ቪዲዮ አለና መኪና ፈልጋለሁ ብላለ። ይሄው መኪናውን እንግዲህ። አሁን ደግሞ ምፈልገው እኔ አዲስ አበባ ውስጥ መክፈት ነበር። አሳቀልኝ እዚህ ያለው እሱ ደግሞ፣ አዲስ አበባውንም ትከፍቻለሽ። አዲስ አበባ ብዙ ደግሞ እዚህ ነው ወላሂ እንደሆነ ታቃለም። ይሄ ደግሞ ግን ዋናው ማስፋት ነው። ይሄ ደግሞ አስፈላጊ ነው። ለምን እንደታቂያለሽ፣ አንደኛ አሁን ወሎ ውስጥ ያሉ ልጆች እስከ ዛሬ በመኪና እየሄድሽ ወይም ደግሞ ልጆች እየላክሽ ነው እያደረሻለሽ። አሁን ግን በራስሽ መኪና ሄደሽ ከች አሁን እኔ ለአንቺን የገዛሁት አልኩሽ፣ እንኳን ደስ ያለሽ የአንቺ ናት አልኩሽ። አንቺ ደስ ብሎኛል ነው ማለት ያለብሽ፣ ወይስ በዛው በፈራኝ መቀጠል ነበር ያለብኝ? አሁን አንዴ ታበባን ተሰደይ በነበር እንደ ደስ ባለ ታውቃለህ። እኔ መኪና አሁን አምጥቼ ትላንት ፕራንክ ነበር ያደረኳት፣ ግን አሁን ላንቺ በቃ ገዛሁ መኪና። ላንቺ ስል አንቺን ፀሐይ እንዳይመታብኝ ብዬ ገዝቼ አሁን ደስ ብሎኛል። ኔ ፍቅር እንደ ማለት አሁን አንቺን ይዤ ነው የምንቀሳቀሰው። ስለዚህ አሁን ለምሳሌ እዚህ ቁጭ ብለሽ ያዋራሹ ፀሐይ እንዳይመታሽ በአሁን ላይ ደግሞ ታክሲ ታውቂያለሽ ሰልፍ እንደሆነ ስለዚህ ደስ ሊልሽ ነው የሚገባው። ሱቁን ቀስ በቀስ አሁን ሶስተኛ ነው አካት ስለዚህ እሱን ደግሞ ቀስ በቀስ አዲስ ይሄንን በረካ ያርግልሽ። አልሀምዱሊላህ ማስታወቂያ እየሰራሁ እያለ ስለሆነ በሰፊው ነው የሚታወቅ የሚታየው። አይተሃል። በተለይ በቲክቶክ ማለት ነውና አብዛኛዎቹ የሚደውሉ ከአዲስ አበባ ነው። ቢሆንም ግን ሱቅ የለም ቤት ለቤት ነው ስለዚህ በቃ አዲስ አበባ ቀስ ብሎ ይደርስ አለ መኪናው መጥቷል አልহামዱሊላህ ነው የዳዋ አሁን ባለፈው የሆነ ዳዋ ነበር እጅ ወንድ አንድ ጊዜ ለሚስቱ መኪና ይገዛል ምስሉ እንደግም በየቀኑ አንዳንድ ኢትዮጵያ ውስጥ ነው፣ ግን እንደዚህ ያለው አይደለም። ብቻ ግን ኢትዮጵያ ላይ በአመት አንድ ጊዜ አንድ ቢዚ አማራ ሰው አይገዛላችሁም፣ እንዳትሞኝ መኪና ገዛሁኝ፣ እንኳን መኪና ለምን አላማከርከኝም? ምን ፍላጎቴ አይደለም። በነገራችን ላይ ባጃጅ ትንሽ ከፍ ትላለች። ለአምስት ባጃጅ ትገዛለች።

የስድስት ወር የቤት ኪራይ ሶስት መቶ ና ዲኮር ምናምን ሰራርቼ ቆንጆ ሱቅ። ስለዚህ ትከፍቻለሽ አልኩሽ እኮ። አሁን የሚያስፈልገን ነገር አሁን ያመጣሁት በዚች መኪና ምንድነው? ምንሰራባት በቃ ነገር እንግጫለው። እሺ ከኛ በዚች መኪና አንቺ ትወርጃለሽ፣ እኔ እሄዳለሁ። አለቀ። ይሄ ነው መፍትሄው። ግማሹ አይ እኔ ናት እኮ። ስለዚህ ከፍለሽ ውሰጂ። እዚች በኋላ ያለችው እኔ ናት። እኩል በኩል ና በቃ ሱቁ ነው ሰጂሻው። አንተ ገና አንቸሊኒ ሲጀምር ሰርፕራይዝ ተማረክ። ፕራንክ የመረጥኩት ለዚህ ነው እንዴ። እኔ በቃ ሰርፕራይዝ አልሆንልኝ ብሏል። እስኪ ኮሜንት ላይ እናንተ፣ እኔ በቃ እስኪ አበባም ገዝቼ ሞክራለሁ። አንድ ነጥብ ስድስት ነው ያልኝ። አንድ ነጥብ ስድስት ለሁለት አራት የጎደለው ማለት ነው። ምኑ መኪናይቱ መኪ፣ ባጃጅቱ፣ ባጃጅ። ምን ነው ባጃጅ ማለት እኮ ይኸው እነዚህ የሚመጡት ናቸው።

አሁን በኋላ ሲጀመር አንቺን ይዤ አልሄድም። ሄደን ወደት አንድ ኢስላምና ብሬስ ነሽ ፈለኩበት ቃል ባጃጅ ገዛኸው ለምን እንደሆነ ገብቶኛል። መኪና አሁን እንኳን እሺ፣ በቃ ተስማምቻለሁ። ከኔ ፍቃድ አንድ ሰው ዝች መኪና ላይ እንዳትጭን ልብስና የሚጫንበት ሰምታለህ።

ወደ ቤት ይሄዱ። ምን ወደ ቤት እንደ ሰው ትቀርጸኝ። እሺ ለምንድን ነው ግን የፈለግሽው? ካሜራው ጠዋት እስከ ማታ ስትሰራ የምውልበት ምናልባት ለመቃሚያ እንደሆነ ችግር አለው። ባይጠይቁ ይታይ ነበር። እል ተመልካቾችን ሰላም አትይኝ። ካሜራ እስካሁን አላየሽው ነሽ ነው? አይቼዋለሁ። ሰላም በያቸው። እሺ፣ እንደገባሁ ነው ያየሁት። ሰላም በያቸዋለሁ። አልመሆም። መኪናህን ሌላ ከፍ ያለ ታምጣልን። ታምጣልህ ወይስ ታምጣልን? የተሻለ ጥሩ ነገር እዛ እዛ ላይ በቃ። ደስ ብሎኛል፣ ምክንያቱም ሄደሴ ታክሲ በጣም ከባድ ነው። በመጨረሻ አመነችልኝ። ዛሬ ከባዱ ማልና ፀሐዩ እና በተለይ በመጨረሻ ባሳራ። በዚህ አጋጣሚ ያው እንግዲህ አስፈላጊ ነው። በቃ አውቀሽ ነው የሴት ባህሪው ነው ብለሽ እንግዲህ እየሰራን እየሰራን የአራቱን የአምስት ያ ሚሊዮኑን እንገዛለን። እሺ፣ አሁን በቂ ነው፣ አሁን በቂ። በመጨረሻ አመነችልን። ለጥንጆ አመሰግናለሁ። አሁን ለቅንጡ ምናምን ህይወት ስላደለ ለስራ ስለሆነ ለስራ ደግሞ ትወደናለች። ያው በ የምንሰራባት ያድርጋት፣ መርቁልን። ትንሽ እኮ ለኛ ብዙ ናት። አረ አንዱ ሱቄ ነው የከሰረው፣ በጥቅሉ ሰምታችኋል። አንዱ ሱቅ መቃዝ ይችላል፣ ከስሯል ከስሯልና እንድታተርፈን ዶ አድርጉልን መርቁልን። እና በዚህ አጋጣሚ ሰው እናመሰግናለን። እኔ ግን ግማሽ ፊቴን ዛሬ በቃ ሸፍኖኛል። ሰላም፣ እንዴት ናችሁ? እኔ ሰዐዳ ነኝ እናንተስ? እነሱም ስማላች ስማችሁ ማልባ ሚለከ አይደለም

እና ደህና ናችሁ እያለቻችሁ ነው። ሳዲያ አይለቀቅም እያለ ነው። ይለቀቅላችኋል፣ ተዝናኑበት። እኔ ግን አልታይም፣ ጋርዶኛል በጣም ምኑ እና ያው እንደዚህ ያለቻችሁ በነገራችን ላይ ደስተኛ ሆና ነው። መኪና ብላ ነበረ ባለፈው እንዳያችሁትና መኪና ገዛ ሁላ ሰርፕራይዝ ነው ነው እኔ